የቦሌ ክፍለ ከተማ የህዝብ ተመራጮች ከመረጣቸው ነዋሪ ጋር ያለፉት ጊዜያትና ከነዋሪው የተሰጣቸውን ኃላፊነት እስከምን ድረስ ተወጡ በሚል የምክክር መድረክ ተካሂዷል። በሀገራችን በተለይ በአዲስ አበባ ከተማ ከቅርብ ዓመታት ወዲህ የታየው ለውጥ የተሰጠንን ኃላፊነት በአግባቡ መወጣትን አመላካች መሆኑን የክፍለ ከተማ ነዋሪዎች አረጋግጠዋል። የቀበናን ወንዝ እዋኘው ነበረ። ከጊዜ በጊዜ እየተነሳ ወንዙ በመበላሸት እንኳን ለመዋኘት ለመሻገር ለእግር በጣም ያስጠይፈን ነበረ። አሁን ግን የድሮ ወንዙ ተመልሶ ጠጡኝ ጠጡኝ ይላል። የምርምር ሳተላይቱም አለን ለእርሻም ለጤናም ለሌላም። ኑክሌሩም እንኳን በዓለም ላይ ምን ነገር ጥሩ አይደለም። ኑክሌሩም አሁን እንጀመራለን። ኢትዮጵያ ያደገ ናት። አረጋውያንን ያከበረ መንግስት ቢኖር የገዢው መንግስት ወይም የገዢው መንግስት ነው የሚያስተዳድረን መንግስት ነው። በአዲስ አበባ ከተማ የሚገኙትን የተሰሩት ስራዎችን በሙሉ አንድ በአንድ ጎብኝተናል። አሁን አዲስ አበባን ዞሬ ካሳንቺስ የተወለድኩበትን አካባቢ መለየት አቃተኝ። በቦሌ ክፍለ ከተማ ለወጣቶች ስራ እድል ከመፍጠር ጀምሮ ነዋሪው በከተማ ግብርና በጤና እንዲሁም በሌሎች ዘርፈ ብዙ ስራዎች ግንባር ቀደም የሚያሰኙ ተግባራት መከናወናቸውን ዋና ስራ አስፈጻሚው ዶክተር እሸቱ ለማ ተናግሯል። ሁሉ በአጠቃላይ በዚህ አራት አመት ውስጥ ወደ 137 ሺህ በላይ ወጣቶችና ሴቶች እነዚህ በርካታ ስራ ፈላጊዎች ስራ እድል የፈጠርንበትና እነዚህ በኢኮኖሚ ውስጥ መጫወት የሚገባቸው ሚናዎች የተጫወቱበት ሁኔታዎች አሉ። አርሶ አደሮቻችን በተለይ ለልማት የሚነሱ አሉ። ከዚህ በፊት ለልማት ተነስቶ ደግሞ መልሰን መቋቋም መደገፍ የሚገባን አርሶ አደሮችም ጭምር ስላሉ እነዛን ከመደገፍ አኳያ በጣም በርካታ ስራዎች ተሰራ ቆይተዋል። ባለፉት አራት ዓመታት ህዝብ አምኖ የሰጣቸውን ኃላፊነት በሚገባ በመወጣት በተሰሩ ስራዎች ከተማን የልማት ተምሳሌት ማድረግ እንዳስቻለ የተናገሩት የአዲስ አበባ ከተማ ምክር ቤት ምክትል አፈ ጉባኤ ወይዘሪት ፈይዛ መሐመድ በቀጣይም የህዝብን ተጠቃሚነት የሚያረጋግጡ ተግባራት ማከናወን እንደሚገባም አጽንኦት ሰጥቷል። በቦሌ ክፍለ ከተማ ብቻ የተካሄዱት ስራዎችእና የመጡት ውጤቶች ናቸው። እነዚህ ውጤቶች ደግሞ እውነት እንደ ኢትዮጵያዊነት ትልቅ ትልቅ ክብርን የሚያሰጡ እኛም እንደተመራጭ የኮራንበት ነው። ሌላው እንደነገርኳችሁ ብዙ ቀሪ ስራዎች ስላሉን የምንማትረው በዓለም ከታላላቅ ቪቶ ሀገሮች ጎን መሰለፍ የድሮ ማንነታችንን እና የነበረንን ማስመለስ ስለሆነ ብዙ ስራ ይጠበቅብናል። ክፍለ ከተማችንም ብዙ ቀሪ ስራዎች አሏቸው። ስለዚህ እናንተ ናችሁ ለእኛ አመላካቶች። በአዲስ አበባ ከተማ በተለያዩ ክፍለ ከተሞች መራጩን ከተመራጩ ያገናኙና በርካታ ሀሳቦች የተንሸራሸሩባቸው መድረኮች ተካሂደዋል።